በቁጣ በጣም በቁጣ መስክሬ ስለተባልኩ ነው። እና የተደረጉልኝ ነገሮች በጣም ብዙ ናቸው እጅግ በጣም ግን የሚደረጉልኝ ነገሮች ደግሞ ማህበሬ ላይ እናገራለሁ፣ መሰክራለሁ። ግን አሁን ያየሁትኝ እኛ ኢትዮጵያ የዓለም ብርሃን ቤተሰቦች ነው፣ ሌሎች ማህበሮች ናቸው። ሌሎች ማህበሮች ላይ ተገኝቸ ነው ለነሱ ነው መስክሬ የተባልኩትኝ። እና እንግዲህ እግዚአብሔር እንድመሰክር የነገረው የተደረገልኝ በጣም ብዙ ስለሆነ የትኛውን እንደሆነ ለይቼ አላወቁም። ግን ከተደረጉልኝ አጠር አጠር እያደረኩኝ ትንሽ ትንሾቹን ያው እግዚአብሔር ቃሉን ለማክበር ልንገራችሁ ብዬ ነው። ያው አንደኛ ስለ ንስሐ ነው ነግራችሁ የምፈልገው፣ ሁለተኛ ስለ ጽዋ ክብር፣ ሶስተኛ ስለ ቃል ኪዳኑ ነው በዋናነት መንገር የምፈልገው። ስለ ንስሐ አንድ ጊዜ ንስሐ እኔ ንስሐ አባቴ አቤ ገብረ መንፈስ ቅዱስ ናቸው። የኛ ከውግዘቱ የነጹ ካህንም ስላሉን ለነሱ ምን እንናገራለን? አንዳንዴም ደግሞ ይሄኛውን የሚያደረጉትን ብዬ ለአቡ ገብረ መንፈስ ቅዱስ ተናገሬ አንቀጸ ንስሐ አንብቤ ይህን ይህን ባደረግኩ አበስኩ ገበርኩ እያልኩኝ ልክ ንስሐ ስንቀበል አባቶች የሚያደረጉልን ጸሎት መምኑ የሚያደረገውን መምኑን ተራ እያደረኩኝ የካህኑን ተራ ደግሞ አብ ገብረ መንፈስ ቅዱስ እርሶ ያድርጉልኝ እርሶኝ ብዬ ነው። ንስሐ መቀበልና የሆነ ሰዓት ላይ ሆነ ሀሳብ መጣብኝ። አሁንም አረገው ነገር ሁሉ ያደረኩትኝ ኃጢአቴን እግዚአብሔር ይቅር ይለኛል። እኔ እንደዚህ አድርጌ አሁን ያደረኩት የራሴ የጾምኩት ጾም በራሴ ያደረኩትኝ ይሰራ ይልኛል። እንዴት ነው ብዬ ሆነ ተጨነቁኝ። የሆነ ሰዓት ላይ ና ከዛ ብዬ ተኛሁኝና ማታ ላይ በህልሜ የሆነ ደጋ አካባቢ አለት ላይ የሚፈልቅ ምንጭ ገጥማችሁ ከሆነ ኮልል ያለ በጣም ጥርት ያለው ውሃ ደልዳላ ቦታ ላይ ነው። ዛፎች አሉ፣ ደጋሚ ይመስል ደስ የሚል ድባብ ያለው እዛ ላይ እንደ ሀይቅ ነገርም አይደለም። ዝም ብሎ ቁጭ ያለ ውሃ ማይጓዝ ቁጭ ያለ ውሃ በጣም ኮልል ያለ የሚያምር ውሃ አለ እና የሆነ ሰውዬ እኔ እዛ ዳር ላይ ቆሜ፣ ይህ እኮ አባይ ነው፣ አባይ አንቺ በምታውቂው አባይ እኔ ከመመንጫው ነው የማውቀው ከምንጩ እና ይህ የምታውቂው የድሮ የምታውቂው አባይ በዚህ አርጎ ቦታ ቀይሮ እንደዚህ ሆኖ መጥቶ ውሃ ቁጭ ብሎ ነው፣ እና አባይ ነው ይሄ ውሃ። ብታጥቢበት ያጸዳል፣ ያነጻል፣ ውሃ ነው ተጠቀሚበት፣ ይለኛልና ያንን አየው። እግዚአብሔር ይመስገን ብዬ በሱን ያደሳለኝ። ሁለተኛ ደግሞ ስለ ጽዋ ክብር ነው። የሆነ ሰዓት ላይ እንግዲህ ያው በዛ ስላለ እንዳይበዛባቸው ላሳትበው ብዬ ነው የሆነ ሰዓት ላይ ጽዋ ልቀምስ፣ ዛሬውን ላይ የምንቀምስ ነው። ትናንትናሁን የሆነ ነገር ገጠመኝና የኃጢአት ነው የጽዋው ይቅርብኝ። ረ ወር ሙሉ ተብቄ ጽዋ ለመቅመስ በጣም ጉጉት አለኝና ና ይ ጽዋው ይቀርብኝም፣ ኃጢአትም የሆነ ግራ የሚያጋባ ንዳ የሚያወዛግብ ነገር በድፍረትም ሆኖ አድርጌው አይደለም፣ ግን አወዛገብኝ። ይህ እግዚአብሔር እንዲያሳዝነው ይችላል። ጽዋው ይቅርብኝ፣ ልተሆነ ሌላ ጊዜ ልቅመስንሳ ገብቼ አይኮ፣ ፈልጌ አይደለም ያደረኩት እንዲህ ስለሆነ ነው። በራሱ የሆነ ነገር ነው ምናምን እያልኩ እየተወዛገኩኝ እጄ ጽዋ ቀመስኩኝ። ጽዋ ዘጠኝ ሰዓት ነው ጾም ስለነበር የቀመስን፣ 10 ሰዓት ጨርስን፣ 11 ሰዓት ቤት የመጣው ቤት ቁጭ አለች ልጅን እንጂ እጄ ተጫዋቾች ላይ እጄ የገፋፍች። እኔ እንደዛ ያደረኳት በድፍረት የቀመስኳት ጽዋ ቆጣው ልጅ ላይ ነው ያ የሆነው። እግዚአብሔር ቢያቀልልኝም አሳይቶኛል በቃ በዛች በሁለት ሰዓታት ውስጥ ነው ወዲያውኑ ያሳየኝ። ልጄ ነው ችግር የገጠማት ነው ሕፃን ልጅን የአምስት ዓመት ልጅ ያለችኝ እና በቃ ቆጣ ሳላን በእሷ ነው ያስተማረኝ። እና በቃ ጽዋ አክብረን ቢሆን እንደው ተጋፍተን በረከት እናገኛለን ብለን ተጋፍተን ከምናደርገው ጸልየን ጸሎት ተካፍለን ከዳቦ በልተን ከጸፈሉ ጠጥተን ብንመጣ እሱ ራሱ ትልቅ በረከት ነው። እና ከኔ የገጠመኝን ነው የምነግራችሁ ሌላ ደግሞ ስለ ቃል ኪዳኑ ነግራችሁ የምፈልገው ለእናቴ ያደረገልኝ ነው። አገስታለም ስላሴ ለእናቴ ያደረገልኝ እናቴ መበልት ናት ትልቅ ባልቴት ናት፣ በእድሜዋ የገፋች ናት። ከመነኮሰችም ብዙ ዓመት ወደ ሀያ አምስት ዓመት ናታል ከመነኮሰች ራሱ እና ለእግዚአብሔር በጣም ቅርብ በሃይማኖቷም በእድሜዋም ትልቅ ናትና በቃ ለእያንዳንዱ ነገሯ እግዚአብሔር በራይ ነው የሚነግራት ለሚሆነው ነገር ጸሎትን እንዴት መጸለይ እንዳለባት በራይንም ሰንበት እንዴት ማክበር እንዳለባት። በሰንበት ራት ራሱ በጊዜ ይበልተሽ ነው ማደር ያለብሽ። እያጋሳ ቤተ ክርስቲያን አይገባም። ጋታ ብዙ ነገር ነው። በቃ የእሷን እያንዳንዱን ክብሯን መግለጽ ተገቢ ባይሆንም ባልፈልግም፣ እግዚአብሔር ጋር ያላት ነገር ትልቅ ነው። እኛ በልጆቻችን ላይ ለሚሆነው እኛ ለምንሆነው መቅሰፍት ቢመጣብን፣ ሞት ቢመጣብን ቀድማይታ ቅምት ታጥቃ ጸልያ ነው። ብዙ ጊዜ ከብዙ ነገር የምታድነን ነው። ከእግዚአብሔር ጋር ያላት አገልግሎቷም የበረታች ናት። እግዚአብሔርም ለሷ በጣም ታማኝ የምትለውን ነገር ሁሉ የሚሰማት ሰው ናት እና ከበፊትም ልጅ እያለሁ ስለ ንጉሥ ቴዎድሮስ ትነግረኛለች። ንጉሥ ይመጣል ደግ ካህን እግዚአብሔርን በቅን የሚያገለግል እና ኢትዮጵያ የዛን ጊዜ ለዓለም ታበራለች ትለኛለች። ገና ይሄን ምትለኝ አሁን ኢትዮጵያ የዓለም ብርሃን ተብሎ ስሙ ሳይመጣ ምንም እንትን ሳይል ነው ገና ዱሮ ዱሮ ነው የምትነግረኝ። እና ለዓለም ታበራለች ብርሃን ትሆናለች ይለኛል አባቴ። እና የአጼ ኃይለ ሥላሴን ውድቀትም አባቷ በህልም አይቶ፣ ከዚህም በኋላ ንጉስ አይመጣም። ቀጣዩ ንጉስ የሚሆነው ከዚህ በኋላ ቴዎድሮስ ነው ሊሆን የሚችለው። እናንተ ልደርሱበት ትችላላችሁ። ሀጢያት ሳሰሉ ጠብቁ ይለናል ትል ነበር። እሷ ልጁና እንግዲህ እሷ ልጁና ማለት በአስራ ዘጠኝ አርባዎቹ ላይ ማለት አርባ ሃምሳ ምናምን ላይ እና ስለ ንጉስ ቴዎድሮስ ታወራኛለች እኔ ሶስተኛ ክፍል ሁኜ የሆነ ሰዓት ላይ ያወራችኝ ማስታውሰው የሶስተኛ ክፍል ሁኜ ማለት ዘጠና አራት ላይ ማለት ነው። እና ይዛኔ ሁሉ ነገር ጥሩ ይሆናል። ዓለም እንዳዲስ ትሰራለች። ዓለምን ባንዳርጎ ይገዛታል። ረሃብ የለም በሽታቸው ነፈር የለም፣ ፍቅር ብቻ ነው ያለ። ግን የዛኔ ሰው ውድ ነው፣ ሰው አይገኝም። እና አዋጅ አዋጅ ቴዎድሮስ ነገሰ ሲባል ህዝቡ የራሱ ኃጢአት እንደ ቅጠል ረግፎ ያድራል ትለኛለች። እና በልጅ አምሮ የዛኔ እናቴ፣ እንደዛ ከሆነ እኔ ዛችን ቀን ተኝቻ አላድርም፣ እንዳልሞት እንዲቁጭ ነው ማድር እላት ነበርና ትስቅብኝ ነበረ። እና የነገረች ነው ስለ ቴዎድሮስ ያሳደገችን አቃለኝ ታሪኩና አሁን እግዚአብሔር ጊዜው ደርሶ ምዝገባ ጽዋ ሲመዘገብ ተመዘገብኩኝ ና እንደዚህ እንደዚህ ትምህርት አለ እንደዚ ቴሌግራም ስለ ንጉሥ ቴዎድሮስ ይመስላል ተመዝገቡ ሲባል ተመዘገብኩኝ ብዬ ነገርኳት። እንኳን ተመዘገብሽ እስኪናየዋለን አለችኝ። ና ጽዋ ጀመርናልኳት አልኳት ያለውን ነገር ታውቂ አደር ስለቤተክርስቲያን እኔም በምነግርሽ መሰረት አንችን በምታይቀው ሳንበት በትምህርትም ተመረሻል ሌሎቻቸው በርባሪዎች ከሆኑ የሆነ ቦታ ላይ ሲስዱ ታያቸዋለች። የዘኒ ተወጫለች። ግን ተከታታይ ዋለችኝ። ከዛን እየተከታተለችኝ እሷም እንዴት ነው እያለች ሲስነግራት ልክ ነው አለችኝ። እኔ ይህ ማህበር ልክ ባይሆን በህልሜ ነበረ። ሃይማኖት እኮ ህይወት ነው ልጄ፣ ህይወቶች ወደ ሌላ ሲወትሽን ስታጭ ወደላ ስገቢ እግዚአብሔር ዘም አይለኝም ነበር በህልሚ አይ ነበር፣ ምንም ነገር ስላላየሁኝ ተከታታይ አድርጎ የሚባለውን እያደረጋችሁ ተከታታይ ጊዜው ስለደረሰ ነው። እኔም ብዙ ህልማ ያለው ጨረቃና ፀሐይ ትዩ ሆኖ ወጥተው በቅርብ በዚህ በትንሽ ጣት የምትለካ እርቀት ኑሯቸው እያየው ብዙ ነገር ታያለች። በነገራችን ላይ እንደው እንዳይበዛባቸው እንጂ ህልም በጣም ነው የምታየው። ስለመቅሰፍቱ ስለሚሞተው ሰው ብዛት፣ ስለሚሆነው ነገር ታያለች እና እናቴ በቀል ልደርስልኝ ኮነው ምናምን ስላት እኔ እዛ መድረስ አልፈልግም፣ መከራው ብዙ ነው። ያ ሁሉ ሰው ሞቶ ማየት አልፈልግም። ህልሙን ማየውን ስለማታይ ነው እና ቅድም ብሄድ ነው የሚሻለኝ ትለኛለች እና በቃ በህልም አሁን ደግሞ ምናየች ስለ ሀገሪቱ ምናምን ስላት፣ አሁን አይ ስለ ሰማይ ቤቴ ስለ ራሴ ነው ማየውት ለኛለች እና የሆነ ሰዓት ላይ እንዲህ ርቃችሁ ማትሄዱ ስለተባለ እኔ እነሷ ከተያየን ስድስት አመት ሆኖናል። እና እሷም አትሄድም ርቃ ማትሄድም ገዳማት ምናምንም ተወች አስተውቋቲ ቤቷ ሆና ነው የምትጸልየው። አሁን ያለችበት ቦታ ድሮ ከምንኖርበት በአጋጣሚ እዛ ቦታ ሄዳ ነው ድንገት እዛው እንድትቀርፍ ፈለጉ። እግዚአብሔር እዛ ትቀረች ነው። በህልሟም ነግሯት ያለችው ቦታ መቀበሪያሽ ናት፣ ሽናት እንደገዳም አደርግልሻለሁ እዚህ ሆነሽ አገልጊ ብሏት ድንገት ነው ሄዳ የቀረችው። የሆነ ሙቀት ቦታ ነው ብዙ ማይመች ምናምን እና ከዛ ትወጣም ከዛ ከበዓቷ ከወጣች ብዙ ጊዜ ፈተና ይገጥማታል እና አምና 2016 ታህሳስ ላይ ድሮ ወደ ነበርንበት ባድማ የሆነ እህል ይዤ እመጣለሁ መጋቢት ማዳን ያለምን መዘከርበት ብላ ትሄዳለች እዛ ልክ እንደሄደች አትሂጂ ነው እያልኳት ያለሁት። ያ ችግር ቢኖር በህልሜ ነገረኝ እግዚአብሔር ምንም ነገር አላየሁም። ስለዚህ እንደዚያ አትበይም፣ ብዙ ጊዜ ቀርቻለሁ፣ ሁለት ዓመት ቀርቻለሁ። ሌሉ ሄደች። ልክ የሄደችው በቃ በጣም በተፋፋመ ጦርነት ላይ ነው የደረሰችው። በቃ ሰው ሁሉ ቤት ዘግቶ በተቀመጠበት ከባድ መሳሪያ በሚተኮስበት ምናምን ነውና ዘመዶቻችን ጋር ሄደች። ቤት ዘግተው ነው ቁጭ ብለዋለች ምናምን። ያንም አልፋ የሆነ ሲረጋጋ ትንሽ ሄደች። ከከፈለገችበት ደርስ አስተመለስ ጦርነቱ ብሶበታል። መኪና ቆመ። በቃ በጣም የሚያስጨንቅ ነገር ሆነ እና በቃ ሰማሁ። በጣም ተጨነቁኝ። ከዘመድ ቤት ሆና ቤቱን ዘግተው ነው የሚውሉት። ምግብ ሰርተው አይበሉም። ጦርነቱ ሲከፍቱ መከላከያ ገበል የተገኘውን ሁሉ ይገላቸዋል። በጣም በቃ የለየለት ጦርነት ነበር። የዛን ጊዜ ከባድ ጦርነት ነበር። ያችን ከተማዋን ይዘዋት ስለነበር መከላከያዎች፣ ከባድ ጦርነት ነበር ና በጣም ተጨነቁ። ሌሊትም ቀን እደውላለሁ፣ አለቅስባታለሁ በቃ ተጨነቁኝ ና የሆነ ሰዓት ላይ ጸሎት አድርጌ ተኛው አስራ አንድ ሰዓትና ትንሽ በሩም ስለማይከፈት ማርያም ቀንናት እመቤቴ ቀናት አለችኝ። እና ሰውስት ነግሬ ተኝቼ ግልፍ ወሰድ አርጎኝ እመቤቴ ልጇን አቅፋ በትልቆና ትራሴ ላይ ቆማ እየዋተኝ ወይም እመቤቴ በማርያም ቀን ነው እኔ ቤት ቁጭ አልኩትኝ ሞት ፈርቼ እኔ በዚህ እድሜ እንዴት ቤተክርስቲያንሽ እንሳልሳለ መሆናለ ብና ክፈቱ ልኝ ብላ እምቢ ብላ ሰዎቹ ታስገቢብናለሽ እንዴት ነው የምትሄጂው? መድፍ እየተዳተ ኳሳ እንዲሆኑ ምናምን ሲላት እምቢ ብላ ወጣ ቤተክርስቲያን ትሄዳለች። ከዛ ሲሄድ ሁለት ሰልፍ ወታደር፣ ምንም ወፍ እንኳን በከተማ የሚንቀሳቀስ የለ ማለች እንኳን የሰው ዘር ክፍት የሆነ በርም አይታይም አለች። ከዛ ሲሄድ መንገዱ ላይ አቋርጬ የሚሄድበት መንገድ ላይ ነው ሰልፋቸው፣ ከጫፍ እስከ ጫፍ ነው ሁለት ሰልፍ የከተማ ከከተማው ከአንዱ ጫፍ እስከ አንዱ ጫፍ በሁለት ሰልፍ መከላከያ እየሄደ ነው አለች። ከዛ ቆምኩኝ አለች እና ሰው ቆም እንደዚህ ከሁለት ተካፈሉ ና የለፉ አሉኝ አለች። እዛ አልፌ እንደናደሩ አለኝ አንደኛዋ አለች። ና እግዚአብሔር ይመስገን ብዬ ሂጄ ቤተክርስቲያኑ እንደተዘጋ ነው አልተከፈተም። ሂጄ ተሳልሜ መጣሁ እና ምንም አልሆንም፣ አትጨነቂ። አሁን አይደለም የሚያስጨንቀው ለካ እህል ማየት አለች። እሷ ና እኔ መምከር ገባች። ምንድነው እንደዚህ የምትይኝ ማመስለት አይ አሁን ምንም አልሆንም። በጦርነቱ እንደማልሞት እግዚአብሔር ነግሮኛል፣ ግን ቤቴ ዛሽ ቦታ ያጋስ ደርስ ግን እንደምሞት እግዚአብሔር ነግሮኛል እና እንዳትጨነቂ። አሁን አንቺ አድገሻል፣ ልጅም ወልደሻል፣ ማህበረተኞችሽም ቤተሰቦች ናቸው። በዛ ላይ ቴዎድሮስን ይመጣል፣ ብዙ አይቆይም ጊዜ ይመጣል። ነው እኔ ማረፍና መፈልግ አንቺም እንዳትጨነቂ ብላ መከረችኝ። ምን ሆነሽ ነው ስላት፣ አይ በህልሜ ሶስት ነጭ ነገሮች በጣም ነጥት ያሉ ከሰማይ ተነስተው እስከ መሬት መሬት አይነኩም፣ ገመድ የሚመስሉ ነገሮች ሶስቱ ነው እኩል ናቸው። ከታቻቸው ደግሞ ከታች ያለው እንቧይ ና ያለች እሷ የእንቧይ ቅርጽ ያሉ ክብ እንቧይ ማለት አነስ ያለች ቲማቲም የምታሃል ነገር እንደዛ ክብ ነው መቶ አረ፣ ምንድን ነው ይህ ስል፣ ይህ የሞት ጽዋሽ ነው። ከቦታሽ ስትደርሺ፣ ከባድማሽ ከተባለ ከምትኖሪበት ቦታ ስትደርሺ፣ ይህን የሞት ጽዋ ትጠጫለሽ። ከዛም ወደ እኔ ትመጫለሽ አለኝ። እና መሞት አይቀርም አለች። ደነገጥኩ። እሷ ደግሞ ያለችው ደግሞ ይሆናል፣ በቃ ብዙ ጊዜ ሆኖ ስለምናየው ህልሟ በቃ ይሆናል። እና ደነገጥ መጀመሪያ ላይ ገና ወንድሜ ስትሄድ የሞት ህልም፣ በእናቴ ላይ የሞት ህልም አየሁኝ። ና እናቴ የሆነ ነገር ልትሆን ነው፣ በዚህ ጦርነት ልትሞት ነው። በቃ ሙሉ እርቃኔ ንራቁጤን ሆኝ አየሁ፣ እናቴ ናት ብሎ ደወልልኝ። አይቴም ደወለችና እናቴ ላይ የሞት ልማ እየሆለች በዛ እየተጨነቁ ነው ሳይን ሄደ የነገረችኝ ነው። በቃ ደነገርኩ። እንደማትተርፍም አወቁኝ። በቃ ያለችው ነገር ስለሚሆን፣ እሷ ደግሞ አንደኛ ውሰደኝ እያለች ትጸልያለች። ይህን ማየት አልፈልግም ውሰደኝ። ልጆች ሊሞቱ ይችላሉ። የልጆችን ሞት ማየት አልፈልግም ትላለች እና ይህም በቃ የልጆችን ባይሆንም የሰፈርም ሰው ሲሞት ማየት አልፈልግም። መከራው ከባድ ነው እዛ ካዘጋጀልኝ ቤት እዛ ባርፍ ነው የሚሻለው፣ ወደ አምላኬ ብሄድ ነው የሚሻለው። ጸሎት አንዱ ዚ ነው። ወይ ደግሞ እንደዛ አትበይ ነመላትና እንግዲህ ጸሎቷን ሰምቶ በሞት ሊወስዳት እንደሆነ ነገራት። ከዛ እንደዛ ሆኖ እግዚአብሔር እንግዲህ የሚፈልገውን ሲያድርግ፣ በቃ በምን እንደሆነ ሳይታወቅ መኪና አገኘች ተባለ። መከላከያ ይሁን የፋና ይሁን የና የገባችበትን መኪና አታውቅም። ከአንዱ አንዱ ተቀባብለት አንዱ በሞተር ወሰዳትና አታውቅሱ አድርጎ ከተባለችው ቤት ከቤቷ ደረሰች። በዛ ሁሉ ጦርነት መካከል የንቀሳቀስ ሰው የለ፣ ትራንስፖርት ዝግ ነው። ብቻ መኪና ትገባለች። በማን መኪና ራሱ እንደምትሄድ አታውቅም። እዚህ ቦታ ትሄዳለህ? አዎ። ወደ አራት ጊዜ አቆራርጣ ቦታ ዋቃ ገባች። እዛ ልጅ ደርሻለሁ አለች፣ ደረሰች እና ማምሻ ላይ ነው የገባችው። በበነጋታው ራሴን አለች ተባለ እና እናቴ በፊትም ስትጸልይ ጌታዬ ነፍሴ ከስጋዬ ስትለይ ጭንቅ ነው ሞት የሽቱ ሞት ስጠኝ፣ ማያሰቃይ ሞት ስጠኝ፣ ቶሎ ሚገል ሞት እባክህን። ሁልጊዜ ጸሎቷ ይሄ ነው እና ልክ እንዳገባች በነጋታው ላይ ተኝታ አድራ ራሴን አለች አሉ። የሆነ ነገር ራሴን የሆነ ነገር ሆንኩኝ ራሴን ወጋኛለች እና ከዛም በኋላ የሆነችውን አታውቅም። ሰውነቷም አይሰማም ብንቆነጥጣትም አሰማም አሉ። ብቆነጥጣት ሰውነቷ አይሰማም። እሷ ደግሞ ጸሎቷን ደግሞ ታደርጋለች በቃል የሰባቱን ቀን ውዳሴ ማርያም መልከ ማርያም መልካ መልኮች፣ አጠቃላይ እስከ መልካ ገብርኤል መልካ ሚካኤል ሁሉንም ታውቃቸዋለች በቃል። የአብነት ትምህርት ቤት ተምራለች፣ እዛ ቁጭ እያለች በእርጅና ሰዓቷም፣ ወጣት እያለችም ተምራለች። እና ሁሉንም ታውቃቸዋለች በቃል እና ምግብ አትበላም፣ አትሰማም፣ ግን ጸሎት ታደርጋለች በአፏ። እንደዛ ሆነች አሉኝ። እዛም ምግብ ሰጧት። እስኪ ይሻትል ሳትበላ ዋለች። አሁንም አደረች ዋለች አደረች። ሶስት ቀን ሆናት። ከዛ አፏ ተዛነፈ። የሆነ መንጋጋዋ እንደ ቃል ይገጣጠማል። አንድ ወደ አንዱ አንድ ወደ አንዱ ሆነ። እዛ ጸፈልች ጥጧት ይፈሳል። ከዛ በቃ በቃ የተባለችው በቃል ነግሮናል። ሞቷ ነው። ሁላችንም አይተናል ህልሙን። እሷም ነግረኛለች። አዘንኩ በጣም ሳላያት እናቴን ኑሬ እንኳ በህይወት ምንም ነገር አላደረግኩላትም፣ ያሰጉትን ያሰብኩትን ህይወት እየኖርኩ ስላልሆነ በቃ ኑሬ ለእናቴ የረዳኋት ያገዝኳት ነገር የለም እና ያ ነገር በቃ ጸጸተኝ። በዛ ላይ ደግሞ ጽዋ ሲመሰረት አልነገርኳትም፣ ያው ድቁል ቁልበቷም ደካማ ስለሆነች ብዬና ጽዋ መመስረት ትችሉ ነበር የሚባለውን ሰምታ በጣም አዘነች። ልጄ ብትነግሪኝ ኑሮ ብቻዬን እኮ አንድ ጽዋ እየጠጣሁ ጠብቅ ነበረ ትልቅ ነገር ነው ያሳለፍሽ እቤት ትልቅ በረከት ብና በጣም ተጸጸተች፣ እና ያ ነገር ይጸጽተኛል። ባስመዘግባት ምሮ ጽዎ ብቻዋንም ቢሆን የዛኔ ሰው ስለሌለ እዛ አካባቢ ማንጋ ትጠጣለች ብዬን የተኳት ና የዛኔ ባስመዘግባት እንኮላት ሞት ትችል ነበረ። ጸጸቱ በቃ በዛብኝና በቃ እናት የለኝም ብሎ ማሰቡም ከበደኝ። የአንዳንዱን ነገር ትምህርቱን ነገር ያ ተሷጣተ ወያይተን ይበልጥ አስረድታኝ አሁን አሁን አባታችን የሚነግሩትን ትምህርት እሷ ደግሞ ድሮ ከምሰማው ከምታነበው ጋር ይበልጥ ታብራራልኛለች። በቃ እንደዚህ ነው እናሳለፍ። በቃ እና ማቴ ሳነደው አወላ ነው ለምን ነው በቃ ሳስበው ጎዶሎ የበዛ በጣም ከፋኝ። ሳላያት መሞቷ፣ ምንም ሳላደርግላት መሞቷ፣ ብዙ ነገርም በቃ ከፋኝ። እና አንድ ቀን ሌሊት ዘጠኝ ሳለ ተነስቼ በቃ አለቀስኩ ስቅስቅ የኔ ለቀስኩ ታይ በቃ እኔ ያንተ ፈቃዱ ከሆነ ያልኩት ሳስበው ይከብደኛል። አሁን ያ ስሜት ነው በቃ የአንድ ቀን ዋጋ አንድ ቀን እንባ ዋጋ አላት፣ የአንድ ቀን ጸሎት ዋጋ አላት። ይህም ብዙ ጊዜ ይሄ አራተኛ ነው በአንድ ቀን እንባ መልስ አግኝቼ የማውቀው ና ሰዓት ላይ የተነሳሁና ነው ጌታ ፈቃድህ ከሆነ እናቴ አትረፈልኝ፣ ትትረፍ። የዚያን ጊዜ የዛን ዘመን ትድረስቴ ትጓጓለች፣ ህይወቷንም ደለታት አልኖረችም ና እዚያን ጊዜ አብረን እንድንኖር፣ እኔም ኑሮ የላት ኑሮኝ ስላላደረግኩላት የዛኔ አብረን ላግኛት። ፈቃድ ካልሆነ ግን አሁን ሞቷን አታሳየ፣ ፈቃድ ካልሆነ እዛ ዘመን እንድትደርስ ካልፈቀድክላት በቃ የዛኔ ችግሮች ሁሉ በስተው ሁሉም ነገር ትርምስምስ ብሎ እኔ የራሴን መሮጫዬን በማስብበት ሰዓት፣ እሷን ቤተሰቤን ባላስታውስበት ሰዓት፣ ችግሩ በጸናበት በዛ ጭንቅ በሚለው በዋናው ሰዓቱ ውሰዳት። ይዛኔ ያ ችግርም ሲያልፍ ሁሉም እናት አባት እህት ወንድም ነው። በዛን ጊዜም በጭንቁ ሰዓትም ላላስታውሳ ትችላለሁ፣ ስልኩ ሁሉም ነገር የጠፋ ርሞቶች የሚባለው ነገር ላልሰማ ይችላለሁ ብዬ በጣም አልቅሽች፣ ይች ነው ብዬ ተኛት። ከዛን እህቴ በነጋተው አልማየችን እናቴ ከሞት ስትተርፋ እየዋትኛለች። ቀጠለና ወንድሜ እንደዛ አለ እዛ። ቀጠለና ጎንቶኗን መንጋጋዋን እያስተካከልን ጸበል ስንግታት ዋጠች አሉኝ። ከዛ እያለ በሳምንቱ እህል ቀመሰች ተባለ። ከዛ እያለች በቃ ሰውነቷ እየተመለሰ ሲነኳትም እየሰማች የምትናገረን ጸሎትም ጸሎት አታቋርጥም። እየደከማት ገልሳት ብላ ስትመጣ አፏ ዝም ብሎ ከንፈሯ ይንቀሳቀሳል አሉ፣ ድምፅ አይሰማም አሉኝ። አቅም እያጣች ስትመጣ ግን ጸሎቷን አታቋርጥም፣ ታደርጋለች። በቃ ጠጋ ብለን ስንሰማ ትላለች ይሉኛል። እና አሁን ላይ በቃ ምግብ ቀመሰች ተባለ በዛ አድርጎ እግዚአብሔር ያችን የአንድ ቀን ጸሎት ቃል ኪዳኑ ሰምቶ ማራት እና ዳነች ዳነች ሊና እሷም ነገረችኝ ሞትሽ የሞት ጽዋ በሌላ ተለውጦልሻል፣ አላለችኝ የሆነች ሴትዮዋለች እና ጥቁራ ሞራ ከላይ ከጥቁራ ሞራ እየበረረ ሲሄድ ከኔ ርቆ ሲሄድ አየሁትኝ ከቤቱ ላይ በሩ ሲሄድ እዛ አያት የማይችሁ ላችሁ ማዩ እና ምንም አልሆንም አለችኝ ነገረችኝ። ከእግዚአብሔር ሰማኝ የእሷ ውሰደኝ ነው የምትለው፣ ውሰደኝ የእሷን የስንት ዓመት ጸሎቷን የስንት ዓመት ሙሉ ህይወቷን ሙሉ የጸለየችውን ትቶ እኔ ትናንትና የገባልኝን ቃል ኬዳን ሰምቶኝ የእሱን ቃል አጥፎ እኔን ለሳፍርም ብሎ ይህ አንድ ቀን ያችንን ባይናይቶ አተራፋት እና ዘንድሮ አንድ ዓመት አምናት አሳስለን የሆነ አንድ ዓመት ከሁለት ወር ከሶስት ወር ሆናት እንግዲህ አሁንም ትለኛለች እና እግዚአብሔር የሰጠኝ ያተረፋት ደግሞ በጠየቁት ልክ ነው። የሚገርመው ነገር በጠየቁት ልክ በቃ ጊዜው ችግሩ እስከሚብስ ነበር ያልኩትኝ፣ እስከሚብስ ነው። ደግሞ በቃ የተጨምሮልሻል ግን ትሄጃለሽ። እሷ የምታየው እንደዛ ነው። አሁን መጋቢት ላይ በዚህ ባላሳለፍ ነው ወር እራሱ እያወራ መለችኝ። የሆነ ሴትዮ መሽቶብኛል ቤት ስጭኝ ስላት፣ አንቺ ቤት የሚሰጥሽ በጣም ሲጨልም ነው፣ ጠብቂ ገና ነው ጊዜሽ በጣም ስጨለም ነው የምትሄጂው፣ አለችኝ። አነገረች አሁንም ልሙት ያለሽ አደለም፣ እናት ያልኳትኛ ይኔ ማ ብሄድ ደስ ይለኛል። እሷ ቆየኝ እንጂ ትለኛለች እና ያችን የለመንኩትን አታሳየኝ ሞቷል። በቃ ሁሉ ነገር ሲደበላለቅ የዛን ውሰዳት ያልኩትን በጠየቅኩት ልክ ነው የሰጠኝና፣ አምላኬ አትርፋት ትኑር ብል ኮ ታደርግልህ ይኑሯል። እኔ ኮ ሳታይኝ ራሱ አጠቃቅመንና አለማምኑን አላወቅኩበትም። አልተጠቀምኩበትም ነው ያልኩት። በቃ ምን ይሳናሃል እናት ቦትን ይህ ኔሽ ዓመት አኖራት ብላ ነው የምትጸልይ እንጂ ከዚህ እስከዚህ ብላ ገድ ባሰጥም ነበር። እና በቃ የኔ ራስ ወዳድነት በቃ ሌላም እንደዚህ በቃል ኪዳኖች አለሁኝ አንድ እህት ናት ያለችኝ እና ግድ የላትም የምትኖረው በእናቴ የጸሎት ነው። በቃ እናቴ ካለች ምንም አልሆንም ብላን የምታስበው ነው እሷ ትጸልያለች፣ እኔ ኃጢአቴን እየሰራሁ እኖራለሁኝ። ወጣት አደለው ለዝናን አይነት ምትል ናታ። አንድ ብቻ ናታት ያለችኝ እና በስጋ ያው ዝምድና ያወዳታለሁ ግን በምታደርገው ነገር ደግሞ እናንተ ደባታለሁ እና የሆነ ሰዓት ላይ በህልሜ ብሩክ፣ ማን ማን እንዲተርፍ ትፈልጊያለሽ ይለኛል በህልሜ። እና ከዩኒቨርሲቲ አብሬ የተመረቁት አሁን ያሉ ጓደኞች አለን፣ እነሱን ልጄን ምናምን ያልኩ ዘረዝራለሁ እና እውነት ለመናገር እሷ የሆነ ሰዓት እንዲያደረገች ብላ እናቴ ሲነግረኝ እንዴት እንዲህ አይነት ኃጢአት ትፈጽማለች አይነት ደፋር ነው። የሆነ ሱብ አናዳኝ ጸልየላት አላቅም። ለማህበርተኞች፣ ለጎረቤቶች፣ ለጓደኞች፣ ለሌሎች ወንድሞች እሷን ትቻታለሁ። እና አንድ ቀን የሆነ በህልሜ እሷ ጎንበስ ብላ እኔ ቁሜ የሆን ነገር እየሰራን ወታደሮች ሰውን እየገደሉን የመጡ ተናደዋል መጥቶ በተጎነስበሰችበት እሷን ሊመቷት ሲሉ አረ የት እኮ ናት እሷ አሰላችሁ ናት እንዴ? ብሎ መሳሪያቸውን ጣልቃለ ደግሞ ቁጭ ቁጭ ላሉ። ያንን አየሁኝና፣ ወይኔ እግዚአብሔር በቃል ኪዳኑ አሁን እሷን ብጸልላት እኮ ተተርፍ ኑሯል። የተሸከምካት ከነ ኃጢአቷ አንተ ምሰጣት፣ አንተ እኔ አትርፋት ብሎ መጠየቅ እንዴት ሊያቃተኝ? የክፋቴ ጥግ እስከ ምን ድረስ ነው የሆነው? ምን ሁኜ ነው ብጸልላት? አንተ ለምሰበስበው እኔ እንደዚህ ሳንበር ዘግቼ በራሴ ያዘንኩኝ እና ከዛ በኋላ ስለ እሷ ጸሎት ማድረግ ጀመርኩ። ነው በቃ እግዚአብሔር አድርግልን፣ አትርፍልን፣ ሰብስብልን ያለውን እንደሚሰበስብልን ያየሁበት ነው። እንግዲህ መስክር የተባልኩት የቱ የቱ እንደሆነ ለይቼ ባላውቀውም እስኪ ማስታወስ ሰውን ይህን ነው። ሌሎቹ ብዙ ናቸው፣ በጣም ብዙ ናቸው። በግሌ የተደረጉልኝ በጣም ብዙ ናቸው። እና እንግዲህ እግዚአብሔር የሰጠንን ቃል ኪዳን እንደኔ ያልገባው ይኖራል ያልተጠቀምበትና የምንጠቀምበት ትልቅ ነው። ቃል ኪዳኑ ትልቅ ነው። የሚደረግልን ብዙ ነው። እግዚአብሔር ያበርታን። በዛ ላይም በጸሎትን በርታ በጋራም ሆኖ ጸሎት ማድረግ ጥሩ ነው። በጋራ ማለት በስልክም በምንም እየተነጋገሩ በቴሌግራም እየተጻጻፉም ቢሆን በሀሳብ አንዱ ነው መጸለይ ጥሩ ነው ብዬ አስባለሁኝ። እንግዲህ ከእናንተ የተሻልኩ አይደለሁም። እኔ ማውቅም አይደለሁም። በጣም ደካማ ነኝ። እንግዲህ መስክር የተባልኳቸውን እግዚአብሔርን ትዕዛዝ ለመፈጸም ብዬ ነው። አበዛሁባችሁ። እንግዲህ ቃላትን ባጎደልኩኝ ይቅር በሉኝ። በሰላም ያገናኝ። ኢትዮጵያ ስላሴ ኩራቸውን ቀርጫ ና መስገኛ ምድር ኢትዮጵያ ስለመማረም ኢትዮጵያ የዓለም ብርሃን ኢትዮጵያ ለሞገዢ ሰላም፣ እንደምን ሰነበታችሁ? ኢትዮጵያ የዓለም ብርሃን ቤተሰቦች እንደ ወንድማችን ብሩክ እንደምን አለ። እኔ ደህና ነኝ እግዚአብሔር ይመስገን። እናታችን ድንግል የተመሰገነች ትሁን። ምስክርነት ለመስጠት ነው። ህልሙን ያየሁት በነሐሴ ሁለት ሺ አስራ ሰባት ነው። ሰዓቱ ጥቅምት ነው። ጥቅምት ውስጥ ሳር ይታጨዳል እና ሳር ሲታጨድ ብዙ ቦታ ነው የታጨደው እና ምንድን ነው? ሰው ቸኮለ ዘንድሮ። ደግሞ ጥቅምት ውስጥ ገና ከመግባቱ ሳር ያጭዳል ብዬ መለስ ብዬ ሳይ ደግሞ የእናቴም የሆነ የሳር ቦታ አለ እና እሱም ታጭደዋል ከላይ ወደ ታች ነው የታጨደው እና እንግዲህ አጨዳ ማለት ምን ማለት እንደሆነ ለሁላችንም ግልጽ ነው። እንግዲህ አጨዳ እንግዲህ የሰው ልጅ መጠረግ እንደሆነ እንግዲህ መቼም ግልጽ ነው እና እና እንግዲህ ቤተሰቦቻችንን ያስተምራል ይመክራል ብለህ ካሰብክ አስተላልፍላቸው። እግዚአብሔር ስጥልን። ወለ ዮሐንስ ነኝ ከፊች ድንግል ማርያም ጽዋ ማህበር አመሰግናለሁ።